አደይ ገጠር ከእናት ዋጋ ገባች፣ ወደ ገጠር ተመለሰች። ደፍን በጣም ተስፋ ቆረጠ። ኬንጎም ደግሞ አይኔ እያ የመለጠችኝ አለ። እንግዲህ የአደይ ወዳጆች በጣም አዝነዋል ማለት ነው። እንዲሁም ደግሞ ፍቅርና ባርኮት ሲከራከሩ ባርኮት እንግዲህ ሁሉ ጠንሳሽ ነገር እንግዲህ ፍቅር ናት እና ለምንድነው እንደዛ አድርገሽ ከእናቴ ጋር ነገር የወሰድሽው ብሎ ሲያፈጠጣት እናቲቱ ድንገት እንግድነታቸው መታለች፣ ማለት ነው እንደ የፍቅር ሴራ ይገለጣል። ወተልባስ ብሶ ተደፍኑ እንደዚህ ይቀራል ማለት ነው። እንዲሁም ደግሞ እንግዲህ አደይ ወደ ገጠር ሄዳለች። እዛው ትዳር ይሆን ትመለስ ይሆን ለእነ ደፍ ማለት ነው። ደፍ በጣም ከባድ ነው ከ ከብዶታ ኑሮ። አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሰላም፣ አልሐምዱሊላህ ረቢል አለሚን። በያላችሁበት ሰላማችሁ ይብዛ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቻናሉ ቤተሰብ ሁኑ ያልሆናችሁም ውድ ቤተሰቦች። እንግዲህ ሰራተኛዋ አደይ ድራማ በጣም ደስ እያለ ነው በእውነት ድራማና ፊልም ማለት ነው የገጠር እንትኖች ሲደበለቁበት እና ትልልቅ ሰዎች ሲደበለቁበት ዲራማው ደስ ይላል፣ በጣም ውበት ነው። እና ገጠር ገብታለች ዲራማችን እንግዲህ ገጠር ጨምረዋለች ማለት ነው። አደይ በጣም ደስ ይላል። እንግዲህ አደይ ያው በነተነ ፍቅር ቤት ብትወጣም ሌላ ስራ ቤት ለመስራት ሞክራ ነበር። በዚህ ምክንያት እንግዲህ አባቷ ደርሶባት ወደ እነ ኤላ ቤት ነበር የሸሸችው። እነ ኤላ ቤት ደግሞ ስትቀመጥ ያው ለምለም በጣም የምትወደት ግን ኤላ ዘን ትቀመጥ አልፈለግም ነበር። እዚህ መቀመጧ ጥሩ አይደለም። አንድ ወደ እነ ፍቅር ቤት እንመልሳት፣ አንድ ደግሞ ሌላ ስራ እናስጀምራት እያለ ነበር እና ከዚያ በኋላ ስትረጋጋ እሺ እያለች ግዘምስትል እሱ ግን የሆነ ሲስተም ተጠቅሞ ከዛ ነወጣ አረጋ ማን ነው። ያው ወረቀት አበላሽሽብኝ ፋይል ብሎ ነው የጮህባት። እና ሲጮህባት ደግሞ በጣም ነበር ያዘነችው። ድንገት ተንስታ ወደ ገጠር ሄደችው። አዴ ማለት ነው እንግዲህ የቤዛና ደግሞ ባርኮት የለምለምን ባርኮት እንግዲህ የእንትናን ቤዛን እንግዲህ ቤታቸው ባራጣ እንደተያዘና ወንድማ እንድታሰረ ብር እንደሚያስፈልጋት ነበር የነገረችው። እንዲሁም ደግሞ ኤላ እንዲያግዛት ነግረው ነበርና የኤላ መገዝ ባርኮት ሰምቶ መጀመሪያ ማጣራት አለብህ፣ ውሸቷ እንደሆነ ብላ እንግዲህ ለባርኮት ለምለም አስጠንቅቀው ነበር። እና ከዚያ በኋላ እንግዲህ ቤዛ እንግዲህ ህዝብ መቀመጤ ምንም ፋይዳ የለውም፣ ቤታችን በራጣ ተቀምጦ ተቀምጦ እኔ ተቀምጫለሁ፣ እያለ ስትለው፣ አዎ ስለሱ ነገር እንድናወራ ፈልግ ነበር አስታወሺ ብሎ እንግዲህ ባርኮት ስለ ቤታችሁ አራጣ፣ እናትሽን ማግኘት እፈልጋለሁ። ወንድመሽን ታስሯል ብለሻል፣ ማግኘት እፈልጋለሁ። አልፎም ደግሞ አራጣ ያበደሯችሁ በአራጣ የተያዛችሁትን ሰዎች እነሱ ታገናኛለሽ ብሎ ፋለለ። እሷ ደግሞ አይሆንም አታምነኝም እንደ ያለሽ ስትከራከር ማመን አለ ማመን አይደለም እኔ ግን ይሄንን አድርጌ ነው የለም ደግሞ የሚያግዘሽ የሚችለው ነገር ካረግኩ በኋላ እንጂ ዝም ብሎ አያግዝሽም። ይሄን ነገር ታላደረግሽ ደግሞ እንደማላግዝሽ ወቂ አዝናለሁ ብሎ ደህና አድርጎ አረጋት ማለት ነው። ለምለም እንግዲህ ስራውን ተቀብሏታል። ባርኮት አሁን ቤዛ እውነቷን ላልሆነ እንግዲህ ለሷ የውርድ የሷ ሊመጣ ነው ማለት ነው። እሷ እንግዲህ የኤላን ገንዘብ ለመውሰድ ነበር የመጣችው። ቤዛ እንግዲህ ቡድዋ ሊፈላ ነው ማለት ነው። ሁለተኛ እንግዲህ ደግሞ እንትና ደብ ደግሞ ወደ እነ ኤላ ቤት ሄዱ። ኤላ ቤት ሄዱ እንግዲህ ለምን ለምን አደይ ይሰራ የምሰራበት ቤት አድርሽ ብሏን ነበርና እንግዲህ ሀስናለሁ፣ እሷ ገጠር ሄዳለች ያለች ጥፋተኛው አንተ ነህ እንግዲህ ነበር ያለችው ማለት ነው። ከዚያ እንግዲህ እኔ እንዴት ጥፋተኛ ያለው ሲላት አይ አንተ የፍቅርና የቤዛን ሴራ እያወቅ እነሱን ተከተለ እሷ እንደምወጮክ ክባት ከእሷ በኩል ነበር መሆን ያለበት ስትለው እንግዲህ እኔ እኮ ቤዛ ምናምን ነገር አሳመነች ቤዛ ቤዛና ፍቅር አታውቃቸውም እንዴ እያለ ሲል እንግዲህ የለም እንግዲህ ያው ገጠር ተሄደች፣ እንግዲህ እሷም እዛ አባቷ አይደራት የራሷን ኑሮ ታመቻቻለች። ደብም ደግሞ እዚህ የራሱን ኑሮ ያመቻች አለ ማለት ነው። ወይ ጉድ እና እዚ ማለት እንግዲህ ምን ተፈጠረ? እንዴት ነው እንደዚህ የሚሆነው? ብላ ስትል እና እሱም እዚህ የራሱን ኑሮ ያመቻች እሷም ሄደ ያለች በቃ እያለ ሲል በቃ ይህ ማለት እኮ እኔም በህድ የሆኑ እኮ ትረሳኛለህ ማለት ነው። በቃ ፍቅር እንደዚህ ነው እያለ ቤንላም በጣም እየተናደደች ነበር። እዚህ ጋ ኤላ ማጥቷል ማለት ነው። አንድ ሰው የሚፈላለ ከሆነ ብዙ መከራ ያሳለፈው እኮ ሊገናኝ ነው። አደይ በህድ ብዙ መከራ ሆናለች። በጣም በፍቅር አብሶ ብዙ ተበድላለች። ሁለቱም ተበድለዋል። እሷም ነሱ እና በደል ደግሞ እንደዚህ ለፍቅር መጽዋ ከፍሎ የሰው ልጅ ተስፋ ይቆርጥም ማለት ነው። የጨረሻው ድል መሆን አለበት እና እንደዚህ ማለቱ ፍቅር መሀል ኤላ ስህተት ነው ወርቅሀል ማለት ነው። እና እንደዚህ መቁረጥ የለብንም የታገድ ነው ለመቼ ነው ና እንግዲህ እንትና ፍቅር ደግሞ እንግዲህ ባርኮ መቶ ይሄን ሁሉ ሴራንችን የሰጣ አንስቶች ተናገር እያለ ሲያፋጥጣት፣ ለእናቴ ለምድነት ተናገርሹ፣ ይህን ብሎ ሲያፋጥጣት እናቷ መታለች ማለት ነው። ደስ ብዋታት የፍቅር ሴራ እንግዲህ የፍቅር ሴራ ተዘ ይጋለጥ ይሆን ታዲፈን ፍኖ ይቀር ይሆን ማለት ነው። አደይም እንግዲህ ከእናቷ ጋር ተገናኝታ በጣም በሰናንግብ ተልይ ደስ ይላል ማለት ነው። እናቷም መርቀዋት በጣም ደስ ይላለ። እንዲሁም ደግሞ እንግዲህ አደይ የሚፈልጓት አባቷ የሚደራ ሰዎች እንግዲህ መታለች እያሉ እንግዲህ እያዩት ነበር። አደይ እውነት ወደ ገጠር እዛው ገጠር አባቱ አይድራት ይሆን ወደ እንግዲህ ወደ ከተማ ትመለስ ይሆን? ከባድ ነው። እንትና የለምለምና የአደይ ፍቅር በጣም ደስ ይላል። ጓደኝነት እንግዲህ የአደይን ገጠር ታገባለች ወደ ትመለሳለች እና ያለ ወደ ማንድ ቤተሰቦች በያላችሁ ሰላማችሁ ይብዛ። ቀጣይ እስከምንገናኝ